ሰጠን ስለሚያምንብኝ ስለተማመነብኝ ነው። ይህን በሽታ አይሰጠኝ። ስለዚህ እኔ ሳልሆን እኔ እኮ የእሱ ዕቃ ነኝ አይደል? ባለቤቱ እሱ ነው፣ እቃው ላይ የሚወስነው ደግሞ ባለቤት። እኔ በደዌ ብመታ ብታመኑ፣ ሌላው ደግሞ በሌላ ፈተና ይፈተና። ብቻ አለም እኮ እንኳን አለ ክርስቶስም የደስታ ምድር አልነበረም። ብቻ አለም የተጋርዶ አንድ አባት መጥቶ በቀደም፣ እንደው በሽተኛ ማለት እኮ ባህታዊ ነው። ቁጭ ብሎ የእግዚአብሔር ቸርነት ነው የሚጠባበ እኔ እግዚአብሔር እስካሁን እኔን ያቆየ በእኔ ሊያጸድቅም ሊኮንንም የፈለገው ሰው አለ ብዬ አስባለሁ። ወዳጄ የተሰጠን ስጦታ መጠን፣ ልኬት፣ ስፍር የማይገኝለት ውድ ስጦታ ነውና የተሰጠንን እያሰበን በሁሉም ነገር አመስጋኝ እንሁን። አመስጋኝ ሰው የሚያመሰግንበት ብዙ ነገር ይጨመርለታልና፣ ጤና ካለህ ሙሉ ነህ። ጤና ካለሽ ሙሉ ነሽ። ጤና ይስጠልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለብዙዎች አድርሱ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።